አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ የራህመ ቤተሰቦቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። በጣም ለምወዳችሁ እና በጣም ለማከብራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ። ሁሌ ላይክ ላይክ እስከዛሬ ደግሞ ቪዲዮ በቪዲዮ ልምጣላችሁ ብዬ ነው የማውጣት ይቻለው ማለት ነው። ሁላችሁንም ከልብ ነው የማመሰግነው ነው ብቻ ግን እኔ እንጃ ቃላት ነው ያጠረኝ ማለት ነው እንደዚህ ለምታበረታቱኝ ከታች ተነስቼ ደግሞ ይህን ቦታ እንዲደርስ እንዲጠነክር ደግሞ ከጎኔ ሆናችሁ ለምታጠናክሩ ለምታበረታቱ ሁሉ ከልብ አመሰግናለሁ። አላህ አክብርልኝ ሁላችሁንም። ማለት ነው እንደዚህ ስንደጋገፍ እንደዚህ ስንበረታታ እርሰ በራሳችን ደግሞ ደስ ይለናል ማለት ነው። ሁላችንም ተስፋ አይቆረጡም። እህቶቻችን ደግሞ እኛን እያዩ እኛ ደግሞ እያበረታታናቸው ቤታቸውን ገብተን ደግሞ ደምሮን ወይም ደምረናል ደም ው ስንገባ እነሱን ማበረታታት ከሀምሳ በታች የሆኑትን ደግሞ እነሱን ማበረታታት የላይቭ ራሱ በር የተዘጋባቸው ሲንቶቹ ይኖራሉ። ላያውቁ የሚችሉ ሲንቶቹ አሉ። እንዳለም ደግሞ እናሳውቃቸው። እኛም ጋር እየመጣችሁ እኔ ብቻኛ ለራሳችን የላይቭ ላይቭ የመግባት እድል ስላለን እነሱን ደግሞ ለማያውቁት ደግሞ እኛ ደግሞ ግዴታ ማሳወቅ አለብን ማለት ነው ሁላችንም ደግሞ እየተጋገዝን እየተባበርን ትልቅ ቦታ እንድንደርስ ደግሞ ምን ማድረግ አለብን ጥረት ማድረግ አለብን ማለት ነው እርስ በራሳችን እየተደጋገፍን የሰውን ሙራን እንድነካ ሳይሆን እንድንነካ ሰውን ሰውን ደግሞ እያበረታታን ጥሩ ነገር ኮመንት እያስቀመጥንለት መውላኑ እንዳይነካ ከኛ በላይ ያለውን ሳይሆን ከኛ በታች ላሉት ደግሞ ጥረት እናደርግ ማለት ነው። ሁላችንም እየተባበርን ትልቅ ቦታ እንደርሳልን ማለት ነው። እንሻላ ባላ ፍቃድ እና በዙም ገጠም ሁላችሁንም ደግሞ በጣም በጣም አከብራችኋለሁ፣ ወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። ብቻ አላቅም፣ በጣም ነው በጣም በጣም ድጋፍ ካላህ በታች የሆናችሁኝ ማለት ነው። እንደዚህ ምሁራን ኑሮኝ እንዲወጣም እንዲሰራም እያደርጋችሁኝ እናንተ ስታበረታቱኝ ምሁራን ስሰጡኝ ነው። ሁላችንም ደግሞ እንደዚህ ስንደጋገፍ ተስፋ ቆረጡት ምሄቶቻችን ደግሞ እንደዚ ምሁራን ስንሰጣት ጠርስ በራሳችን እነሱም እያዩ ደግሞ ተስፋ ያርጋሉ ማለት ነው ምንድ በቃ ግራ ለገባቸውም ቤቶቻችን ተስፋ እንስጣቸው እንሞክር ማለት ነው። እኛም ከዜሮ ጀምረን እንደተነሳን ደግሞ እነሱም እንዲሰሩ እኛ የደረስነውን ቦታ እንዲደርሱ ደግሞ እነሱንም እናበረታታ ማለት ነው። ሁላችንም እንደዚህ ስንደጋገፍ እኔ እንጃ ብቻ ግን በጣም በጣም ነው ደስ የሚለው ማለት ነው። ቃላት የለኝም ወላሄ። እና እንደዛ ነው ይላቸዋለሁ እና እኔ ደግሞ ኢንሻላ ዓላማዬ አንድ እና አንድ እኔ ደግሞ ላይቭ ስለጀመርኩኝ ሌላው ደግሞ የራሱ ጉዳይ ነው። ማለት አልፈልግም ማለት ነው ላይቭ ያልጀመሩትን ከመቶ በታች ከአምሳ በታች የሆኑትን ደግሞ ኢንሻላ አብረን የማናችን ቤት ቢገቡ ደግሞ እኛ ደግሞ ማበረታታት አለብን ማለት ነው። ቅድሚያ ለእነሱ መስጠት አለብን። ምክንያቱም እኛ ጋ መቱ ሞራ ናቸው እንዳይነካ እንዳይሰማቸው እኛ ደግሞ እነሱን ማበረታታት አለብን ማለት ነው። ሞራን ራሱ ሞራን መስጠታችን ራሱ ትልቅ ነገር ነው ማለት ነው። ለዛኛው ሰው ሁሌ ሞራን ይሆነዋል ማለት ነው። ደስ ያለው ቤታችን እንዲገባ፣ እኛም ደግሞ ጥሩ ነገር የተናገርን ጥሩ ምክር እየሰጠናቸው በቃ ተስፋ ቆርጡ ብቻ እንዳይቀመጡ ማለት ነው። ጀምረው ራሱ የትውት ስንቱ ሊኖሩ ይችላሉ። እነሱንም ደግሞ በሩን እናሳያቸው ማለት ነው። ስንቶቻቸው በቃ ሰብስክራይበን ጎድሏቸው በሁሉ ነገር ማለት ነው። በቃ በሁሉ ነገር ተስፋ ቆርጦ የተቀመጡ ቤቶቻችንን እናበረታታቸው ባይነኝ እኔ እንሻላ እንሻላ በተቻለኝ ቀም ለማናቸውም ይሁን ከም በማናቸውም የመጨከን አንጀት የለኝ ማለት ነው። ብእዝንላ ፍቃድ እንደዚህ ቪዲዮ ወጥቼ እንድሰራ ያስገደደኝ አንደኛው ነገር እሱ ነው ማለት ነው። እኔ የሚገርማችሁ ነገር በፊት ነበረ ቻነሌን አስሬ ገብቼ የማየው የነበረው ማለት ነው፣ ወላሂ በስንት አንዴ ነው ገብቼ፣ እንዳጋጣሚ የሚገባበት ጉዳይ ሲኖር ነው እንጂ ወይም ደግሞ መልዕክት ምናምን ሲኖረኝ አሊያም ደግሞ ከተደመርኩ ከተደመርኩኝ ልመለስ ከገባው ነው እንጂ ከገባው ራሱ ብዙም አላይ ማለት ነው። እቅዴና አላማዬ ህልሜ፣ አንድና አንድ ከኛ በታች ያሉትን ደግሞ እነሱን ማበረታታት ለሰው ደግሞ ሞራል መስጠት ነው እንጂ እኔ የራሴን ነገር ትችያለሁ ማለት ነው። እኔ ለእናንተ የባዘንኩን ቁጥር ለእኔም ደግሞ አላህ ያዝንልኛል። እንደዚህ ብንተባበር ደስ ይለኛል ማለት ነው። ይህንን ቻላል ገብቼ አላየሁም ስላችሁ በቃ ይህን ያክል አያስጨንቀኝም። በፊት ነበረ ላይፍ እስከ መጀመር በቃ ምን ሆነ ነገር ሳላቀው ስለነበረ አሁን ግን አልሐምዱሊላህ ላይቭ ከጀመርኩኝ በኋላ በቃ ካደረሰኝ ሂጄ እደማመራለሁ ማለት ነው ሳቴ እስከሚደርስ እና ሳቴ ሳቴ ደርሶ እስከሚገባ ድረስ ማለት ነው ላይቭ እና እኔም ባይዘው እስከ ሶስት ወር እና አራት ወር አካባቢ ምንም ነገር ላይቭ ምናምን አላውቅም፣ ምንም ነገር አላውቅም ነበረ። አሁን ደግሞ አንድ ወር ምናምን ነው ላይቭ እንዳለ ያወቅኩትኝ። ከዛ በኋላ ነው ገብቼ መስራት የጀመርኩትኝ ላይቭ መግባት የጀመርኩትኝ በኋላ የጀመርኩት ማለት ነው። ከዛ በኋላ ግን አልሐምዱሊላ ያው ከሰው ጋር ተግባብቼ ትልቅ ቦታ ደርሰናል ማለት ነው። ሁሉንም ነገር የአቅማችን ምንም አኖኒም ማለት ነው አሁን ለምሳሌ ላይ ባልጀመሩት ላይ ፈጀምረናቸው ደግሞ እነዚህም እነሱም ደግሞ ከኛ በታች ያሉትን ብለው እነሱም ከኛ በታች ያሉት ብለው እንዲያሳድጉ ደግሞ እነሱም ጥረት ያደርጋሉ ማለት ነው። የኖርንበትና ያለፍነውን ነገር ደግሞ ሁላችንም መርሳት የለብንም። ለራሴ ካለፍኩኝ ከሌወል የሚባል ነገር የለም። ለራሳችን እንደምናስብ ራሳችንን ራሳችን ደግሞ በሰብስክራይብ፣ በላይክ፣ በሁሉ በቪው ነገር በቪው ከፍ ሲያደረጉን እኛ እንደምንደሰተውላ ያም ሰው ደግሞ ግዴታ እንዲደሰት እኛ ምን ማድረግ አለብን? ጥረት ማድረግ አለብን። ባይነኝ እና ይህን ሌላችሁ የመጣውት ብቻ ሁላችንም ከልብ ከልብ አመሰግናለሁ። አላህ ይጠብቃችሁ። እኛንም ሁላችንም አላህ ይጠብቀን። በሌላ ቪዲዮ እስከምንገናኝ